ሰዓቱ ደርሷል። ሊቨርፑል ከማንቸስተር ዩናይትድ በአንፊልድ ከጥቂት ሰዓታት በኋላ ጨዋታቸውን ይጀምራሉ። ይህንን በጉጉት ስንጠብቀው የነበረውን የሁለቱን ክለቦች ትልቅ ፍልሚያ ማን ያሸንፋል የሚለውን የእናንተን ልዩ ግምት በሐሳብ መስጫው ላይ ላኩልንና ደስ ብሎን እናየዋለን። የማንቸስተር ዩናይትድ ደጋፊዎች በዛሬው ጨዋታ ሴኒ ላሜንስ የተባለውን አዲሱን ግብ ጠባቂያቸውን በድጋሚ ለማየት በጣም ይጓጓሉ። ይህንን ግብ ጠባቂ የሚወዱበትን ተጨማሪ ምክንያት ደግሞ እኛ ዛሬ አሁን በዚህ ፕሮግራም እንነግራችኋለን። ሊቨርፑል ከፍሎሪየን ቪርትዝ ዛሬ የተሻለ እንቅስቃሴን ይጠብቃል። አሰልጣኝ አርነ ስሎት፣ ቨርጅል ቫን ዳይክ እንደዚሁም የርገን ክሎፕን ጨምሮ ለዚህ ተጫዋች ድጋፋቸውን እየገለጹ ይገኛሉ። አሰልጣኝ አርነ ስሎት ፍሎሪየን ቪርትዝን እድለቢስ ሆነ እንጂ ጉብዝናውስ የሚታይነው የሚታይ ነው የሚል አስተያየትን ሰጥተውለታል። ማንቸስተር ዩናይትድ ከሊቨርፑል ጋር የሚያደርጉትን ጨዋታ መነሻ አድርገን ከ2016 አንስቶ በአንፊልድ ሁለቱ ክለቦች ባደረጉት ጨዋታ የሆነውን ለማስታወስ ጥረት እናደርጋለን። ለማንቸስተር ዩናይትድ የማይገባ የዩናይትድ የማይመስለውን ሪከርድም ወደኋላ ሄደን ለማስታወስ ጥረት እናደርጋለን። ብሩኖ ፈርናንዴዝ ዛሬ ማንቸስተር ዩናይትድ ፍጹም ቅጣት ምት የሚያገኝ ከሆነ እሱ ራሱ ይመታል ብለዋል ሩበን አሞሪም። በዘንድሮ የውድድር ዓመት ማንቸስተር ዩናይትድ ካገኛቸው ፍጹም ቅጣት ምቶች ሁለቱን ስላባከነ ከዚህ በኋላ የመምታት እድሉ ሊሰጠው ይገባሉ የሚል ጥያቄ እየተነሳበት ስለሆነ ነው አሞሪም አምበሉን የደገፈው። ሰላም ጤና ይስጥልን። እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለናንተ እንመኛለን። ታዲያ ይህንን ሸግር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ እጅግ የላ ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። ቀደም ሲል ለመጥቀስ እንደሞከርነው የጨዋታ ግምታችሁን ኮመንት ሴክሽኑ ላይ አስቀምጡት። ደግሞም ልክ ጨዋታው እንዳለቀ በዚሁ ገጻችን የወዲያው ምልከታችንን ይዘን እንመጣለንና ጠብቁን ብለን ማስታወስ እንወዳለን የዩናይትድ እና የሊቨርፑል ጨዋታ በአንፊልድ ከመደረጉ አስቀድሞ ልናነሳቸው የሚገቡ ትልልቅ ጉዳዮች አሉ ከዚህ የሊቨርፑልና የማንቸስተር ዩናይትድ ጨዋታ ጋር የተያዘ ቁልፍ የቁጥር መረጃዎችን እናስቀድም ማንቸስተር ዩናይትድ በዘንድሮ የውድድር ዓመት እንግዲህ በጣም አልፎ አልፎ በጣም አሪፍ የመሆን አልፎ አልፎ ደግሞ በጣም የመቸገር እንቅስቃሴና ውጤት እያጋጠመው ይገኛል ታዲያ የማንቸስተር ዩናይትድ ዩናይትድ እነዚህ ወጣ ገባ የሆነ ፐርፎርማንስ ወጣ ገባ የሆነ ውጤት መስተካከል አለበት የሚል ጥያቄ በጣም በተደጋጋሚ ይነሳል። ይሄ እንዲሆን ደግሞ የዩናይትድ ደጋፊዎች አብዝተው ይጓጓሉ፣ ይናፍቃሉ፣ ይመኛሉ። ይሄ በሚሆንበት ሰዓት ላይ እንግዲህ ከኢንተርናሽናል ብሬኩ አስቀድሞ ማንቸስተር ዩናይትድ ሰንደርላንድን ሁለት ለዜሮ በሆነ ውጤት ባሸነፈበት ጨዋታ ላይ የታየው እንቅስቃሴ በግብ ጠባቂ በሴኒ ላሜንስ፣ በነሜሰን ማውንት እና በሌሎቹ ሜዳ ላይ በነበሩት የዩናይትድ ተጫዋቾች ሜዳ ላይ የታየው ነገር ለዩናይትድ ደጋፊዎች እንደገና እንዲጓጉ እንደገና ተስፋን እንዲያደርጉ ያገዛቸው ነበረ። ስለዚህ ነው ከኢንተርናሽናል ብሬኩ በኋላ ዛሬ የሚደረገውን ትልቁን ጨዋታ በጉጉት የሚጠብቁት። ቡድናቸው ላይ ያዩት ተስፋ ይበልጥ ሊያብብ ይችላል። ማንቸስተር ዩናይትድ ምናልባት በአሞሪም ስር ለመጀመሪያ ጊዜ በ አስራ አንድ ወራት ውስጥ ባክቱ ባክ ጨዋታዎችን ሲያሸንፍ የምናየው ዛሬ ሊሆን ይችላል። ይህንን ለማለት በጣም ብዙ ምክንያቶች አሉ። አንደኛው ሩበን አሞሪም ዩናይትድን ከያዘበት ጊዜ አንስቶ በጣም አሪፍ የሚባል እንቅስቃሴ ብልጫ የወሰደባቸውን ጨዋታዎች እየመዘዝን እናውጣ ብንል እስካሁን ካደረጋቸው 34 የፕሪሚየር ሊግ ጨዋታዎች ያለፈው የውድድር ዓመት በአንፊልድ ከሊቨርፑል ጋር ያደረጉት ጨዋታ ከሚጠቀሱት መካከል አንዱ ይሆናል። ለዚህ ምንም ጥርጥር የለውም። ታስታውሱ ከሆነ ባለፈው የውድድር ዓመት አንፊልድ ላይ ሁለቱ ክለቦች ሁለት ለሁለት በሆናቸው ውጤት ነበር ጨዋታቸውን የጨረሱት። የአሞሪም ዩናይትድ ያምር ነበር። ጨዋታውን ማሸነፍም ይገባው ነበር። ስለዚህ እንዲህ ያለው ሳይኮሎጂካሊ ቡስት የሚያደርግ እውነት የአርንስሎትን ቡድን ገጥሞ የበላይነትን መውሰድ የተሻለ ቡድን መሆን ድሮው ማድረግ በራሱ በጣም በጣም በጣም ትልቅ ነገር ነው። ሁለተኛው ምክንያት የአርንስሎት ቡድን በጣም በተደጋጋሚ ለመንገድ እንደሞከር ነው። በባክስሪ ከሚጫወቱ ክለቦች ጋር በሚያደርገው ጨዋታ ብዙ ጊዜ ይፈተናል። ድሉ እንኳን አያምርለትም ተብሎ ነው በተደጋጋሚ የሚነገረው። እነዚህ እነዚህ ነገሮች፣ ሰንደርላንድን ያሸነፉበት መንገድ፣ ግብ ጠባቂው የፈጠረው ተጽዕኖ ተደማምረው ማንቸስተር ዩናይትድ በዛሬው ጨዋታ ከተጫዋቾቹ እና ከአሰልጣኙ የተሻለ ነገር ቢጠብቅ ትክክል እንጂ ስህተት ሊባል በፍጹም አይችልም ግን ደግሞ ይሄንኑ መነሻ አድርገን ለማንቸስተር ዩናይትድ የማይመስሉ ግን ደግሞ የተኖሩ እውነቶችን ደግሞ እናንሳ። ለምሳሌ በማንቸስተር ዩናይትድ እና በሊቨርፑል መካከል አንፊልድ ላይ ከ2016 ጀምሮ የተደረጉትን ጨዋታዎች በተለያዩ የውድድር አይነቶች ብን ቆጠር ወደ አስር ጨዋታዎች ተደርገዋል። እነዚህን አስር ጨዋታዎች አንዱንም እንኳን ማንቸስተር ዩናይትድ ሊቨርፑልን ማሸነፍ አልቻለም። ስለዚህ ዛሬ ማሸነፍ መቻል ከሁለ 2016 ወዲህ በአንፊልድ ዩናይትድ የመጀመሪያ ድሉን የሚያስመዘግብበት ከአስር ጨዋታ በኋላ ለመጀመሪያ ጊዜ ሊቨርፑልን አንፊልድ ላይ አሸነፍን የሚሉበት የድል ውጤት ይሆናል። ለዚህ ነው በጣም እጅግ በጣም ወሳኝ ነው የምንለው። ታዲያ አንፊልድ ላይ በተደረጉት ያለፉት አስር ጨዋታዎች ላይ ማንቸስተር ዩናይትድ ምንም አለማሸነፉ ብቻ ሳይሆን አጠቃላይ የውጤት ሂደቶችን ስንመለከት አምስት ጊዜ ሊቨርፑል አሸንፏል፣ አምስት ጊዜ አቻ ወጥተዋል። ማንቸስተር ዩናይትድ ምንም አይነት የድል ውጤት አላስመዘገበም። የገባበት ጎል ብዛት ሀያ ነው። ማንቸስተር ዩናይትድ ደግሞ በአንፊልድ ያለፉት አስር ጨዋታዎች ሊቨርፑል ላይ ማስቆጠር የቻለው ሶስት ጎሎችን ብቻ ነው። እነዚህ ሶስት ጎሎች መካከል ሁለቱ ባለፈው የውድድር ዓመት ለሩበን አሞሪም ሊቨርፑልን የገጠሙበት የመጀመሪያ ጨዋታ ላይ የተቆጠሩ ናቸው። ስለዚህ ያለፉትን አስር ጨዋታዎች አንፊልድ ላይ የሆነውን ነገር ከግምት ውስጥ ያስገባን እንደሆነ የሊቨርፑልን ፍጹም የ የሚባል የበላይነት የምናይበት ሆኖ እናገኘዋለን። ግን ደግሞ በሊቨርፑል እና በማን ዩናይትድ መካከል አንፊልድ ላይ የሚደረገው ጨዋታ ላይ ብቻ አይደለም የማንቸስተር ዩናይትድ ማቃት ወይም መቸገር። ማንቸስተር ዩናይትድ በአጠቃላይ ከሜዳ ውጪ በሚያደርጋቸው ጨዋታዎች እና ማንቸስተር ዩናይትድ በሜዳው በሚያደርጋቸው ጨዋታዎች መካከል ሰፊ ልዩነት አለ። ለምሳሌ ማንቸስተር ዩናይትድ አንድን የፕሪሚየር ሊግ ጨዋታ ከሜዳ ውጭ ተጫውቶ ለመጨረሻ ጊዜ ያሸነፈው መጋቢ ቤት ወር ላይ ነው። በሌስተር ሲቲ እና በዩናይትድ መካከል ኪንግ ፓወር ስቴዲየም ላይ ተደርጎ የነበረውን ጨዋታ ሶስት ለዜሮ ያሸነፉበት። ከዛ የመጋቢት ወር አንስቶ የፕሪሚየር ሊግን ጨዋታ ከሜዳ ውጭ ማንቸስተር ዩናይትድ ማሸነፍ አልቻለም። ከመጋቢት አንስተን እስካሁን ያለውን ወር ብን ቆጥር ወደ ስምንት ወራት አካባቢ አዌ ጌም ማሸነፍ አለመቻል የማንቸስተር ዩናይትድ የማይመስል ግን ደግሞ የተኖረ እውነት ነው። ይሄ መስተካከል አለበት፣ ይሄ መቀየር አለበት። ማንቸስተር ዩናይትድን የሚመስል እንቅስቃሴ የሚመስል ውጤትን ማምጣት ግድ ነው። ዩናይትድ ከዚህ በላይ ለሱ የማይመጥን ለሱ የማይገባን ታሪክ በስሙ እያስመዘገበ መቀጠል አይጠ በቅበትም ከዛ እንደገና ደግሞ የማንቸስተር ዩናይትድ ሆም ፎርምን ወይም በሜዳው በኦልትራፎርድ በሚያደርጋቸው ጨዋታዎች ያለውን ጥሩ እንቅስቃሴ በተለይ ደግሞ ባለፉት ሶስት የሆም ጌሞቹን አሸንፏል። ዩናይትድ እንደምናስታውሰው በርንሌይን፣ ቼልሲንና ሰንደርላንድን እነዚህን ጨዋታዎች ሲያሸንፍ የሚያሳያቸው እንቅስቃሴዎች አሪፍ ሆነው መልካም ሆነው ነገር ግን ደግሞ ከሜዳ ውጪ በሚጫወትበት ጊዜ ዘንድሮም መቸገሩ ቀጥሏል። ስለዚህ ከመጋቢት ጀምሮ ያለውን መቁጠር ብቻ ሳይሆን በአዲሱ የውድድር አመትም የተሻሻለ ነገር የለም። ማንቸስተር ዩናይትድ ዘንድሮ ከሜዳ ውጭ ከተጫወታቸው ጨዋታዎች መካከል በብሬንትፎርድ ሲሸነፍ እንዴት ደካማ እንቅስቃሴ እንዳሳየ ሁላችንም የምናስታውሰው ይመስለኛል። ሌላው አዌ ጌም ከሲቲ ጋር የተደረገ ነበር። ሲቲና ማንቸስተር ዩናይትድ ሲጫወቱ የሲቲ ቀሎት ጨዋታውን ያሸነፈበትን መንገድ ልንረሳው አንችልም። ሌላው ቀርቶ ከግሪምስቢ ታውን ጋር በተደረገው የካራባ ካፕ ጨዋታ አዌ ጌም ነበር ዩናይትድ በመለያመት ተሸንፎ ከውድድሩ ወጣ። በማንቸስተር ዩናይትድ ታሪክ ለመጀመሪያ ጊዜ በአራተኛ ዲቪዚዮን በሚገኝ ክለብ ሽንፈት የተስተናገደው ከሜዳ ውጭ በተደረገ ጨዋታ ነው። እነዚህ ሁሉ ነገሮች ለማንቸስተር ዩናይትድ አይመስሉም። ነገር ግን ማንቸስተር ዩናይትድ ኖሮ አልፏቸዋል ይሄ ከዚህ በላይ እንዳይከፋ ከዚህ በላይ እንዲህ ባለው መጥፎ በሆነ ነገር ወይም በማይፈለግ ሪከርድ ማንቸስተር ዩናይትድ ስሙ እንዳይነሳ ለማድረግ ሩበን አሞሪምና ተጫዋቾቹ ግዴታ አለባቸው ብለን እናምናለን ደግሞ ወደ ሌላኛው ጉዳይ እንሄድ ፍሎሪየን ቪርትዝን እናንሳ ፍሎሪየን ቪርትዝን ለማስፈረም ከባይ ሊቨርኩሰን ሊቨርፑል 116 ሚሊዮን ፓውንድ ከፍሏል የዚህ ተጫዋች ዝውውር ሊቨርፑልን ወደ ታላቅ ደረጃ እንደሚወስደው እንደሚያሸጋግረው የሚያምኑ በጣም በጣም ብዙ ሰዎች አሉ። ይህንን ተጫዋች ግን ባለፉት ሰባት የፕሪሚየር ሊግ ጨዋታዎች፣ በአውሮፓ ቻምፒዮንስ ሊግ መርሃ ግብሮች ላይ የተጠበቀውን ያህል ሆኖ አላገኘነውም የሚል የትችት አስተያየት ከዚህም ከዛም ይሰጥበታል። ታዲያ እሱ ሜዳ ላይ መልስ መስጠት እስካሁን ድረስ ስላልቻለ ሰዎች ስለ ጉብዝናው እየመሰከሩ ሊያግዙት ይሞክራሉ። ከዚህ በፊት እንደተናገር ነው የጀርመን ብሔራዊ ቡድን አሰልጣኝ እንደዚሁም ደግሞ ኒግልስማን ማለት ነው የርገን ክሎፕ የቀድሞ የሊቨርፑል አሰልጣኝ ፍሎሪን ቪርትዝ በጣም ጥሩ ተጫዋች ስለመሆኑ ጊዜ መስጠት እንደሚገባ በእንግሊዝ ፕሪሚየር ሊግ እና በሊቨርፑል ማሊያ ትልቅ ነገሮችን ያደርጋል ብለው እንደሚጠብቁ እንደሚያምኑ በመናገር ለተጫዋቹ ሞራል ሊሆኑት ሞክረዋል። አሁን ከዚህ ከዛሬው እጅግ በጣም ወሳኝ ጨዋታ አስቀድሞ የሊቨርፑሉ አሰልጣኝ አርንስሎትም ዋና ስራቸው የሚመስለው ፍሎሬን ቪርትዝን ማበረታታት ነው ይችላል ይሆንለታል፣ ለሊቨርፑል እጅግ ጠቃሚ የሆነ ነገርንም ያደርጋል የሚል አስተያየትን ይሰጣሉ። እንደውም እስካሁንም የሆነውን ነገር በተመለከተ ሲናገሩ ፍሎሪያን ቪርትዝ ስላጎደለ ሳይሆን እድለቢስ ስለሆነ እስካሁን ድረስ እሱ አሲስት አደረገ ተብሎ አልተነገረም፣ ጎል አገባም አልተባለም። ነገር ግን ደግሞ የእውነት ለመናገር ሜዳ ላይ የሚያደርጋቸው እንቅስቃሴዎች፣ የሚፈጥራቸው የግብ ዕድሎች ወደ ጎልነት የቡድን ጓደኞቹ አልቀየሯቸውም እንጂ እሱ በጣም በጥሩ ሁኔታ የሰጣቸው ኳሶች ጎል ሊሆኑ የሚገባቸው ናቸው ይላሉ። ለምሳሌ ፍሎሪየን ቪርትዝ የሚሰጣቸው ኳሶች የተቀበሏቸው ተጫዋቾች፣ ለምሳሌ ብለው መሐመድ ሳላህን ያነሳሉ። መሐመድ ሳላህ በ ቼልሲና የሊቨርፑል ጨዋታ ወቅት ከፍሎሪየን ቪርትዝ በጣም ቆንጆ ኳስ ተሰጥቶት ነበር። እንደዛ አይነት ኳሶችን መሐመድ ሳላ ከመቶ ዘጠና ዘጠኙን ያገባል። ያን ቀን ግን ሳተ። ፍሎሪየን ቪርትዝ አሲስት አደረገ ተብሎ ያልተነገረው ያለ ለማዱ እንደዛ አይነት ምርጥ የግብ ድሎችን መሐመድ ሳላ ወደ ጎልነት ባለመቀየሩ ምክንያት ነው ብለው ይከራከራሉ። በመሃል ድንገት አንድ ነገር ትዝ አላቸው ከመቶ ዘጠና ስምንት ማለቴ ነው አሉ። ምክንያቱም ልክ እንደዛው አይነት ምርጥ የሚባል የግብ እድልን ለማሐመር ሳላህ ፍሎሪየን ቪርትዝ ሰጥቶት ፍሎሪየን ቪርትዝ የሰጠውን ኳስ ሳላህ ወደ ጎልነት ሳይቀይረው ቀረ። ግብ ጠባቂው አላዳነበትም፣ ነገር ግን ደግሞ የግቡ ቋሚ ለተመበት። ስለዚህ መቶ ኳሶች በዚህ መንገድ ፍሎሪየን ቪርትዝ ቢሰጠው ዘጠና ስምንቱን ወደ ጎልነት ይቀይራል ነው። እንዲህ ያሉ ተጫዋቾች በፕሪሚየር ሊጉ እንዲፈኩ የሚጠበቅባቸውን ነገር እንዲያደርጉ ጎል እንዲያስቆጥሩ አሲስትም እንዲኖራቸው ጊዜ መስጠት ያስፈልጋል ነው እኔ በግሌ ለሱ የሚገባውን ያህል ጊዜ እሰጠዋለሁ የሚል አስተያየትን ያስቀምጣሉ አርንስሎት ስለዚህ ምናልባት በዛሬው ጨዋታ ላይ በየርገን ክሎፕን በኒግልስማንም በአምበሉ ቨርጅል ቫንዳይክ እንደዚሁም ደግሞ በአርን ስሎት በተለየ ሁኔታ የሞራል ስንቅ እየተሰጠው ያለው ፍሎሬን ቬርስ የሊቨርፑል ወሳኝ እንቅስቃሴውን እናም ውጤታማነቱን ወይ አሲስት በማድረግ ወይ ጎል በማስቆጠር ዛሬ ያሳይ ይሆን የሚል ጥያቄን ብዙዎች እያነሱ ይገኛሉ። መልሱን የምንጠብቀው በተግባር ይሆናል። ይህንን ካነሳን እንግዲህ ፍሎሬን ቬርስ እውነት አርንስሎት እንደሚናገሩት እድ ስለሆነ ነው ወይ የሚሰጣቸውን ኳሶች የቡድን ጓደኞቹ ወደ ጎልነት ስላልቀየሯቸው ብቻ ነው ወይ ቀዝቃዛ መስሎ የታየን፣ የእሱ ሚና በሚለካባቸው መለኪያዎች አምና ለባይ ሊቨርኩስን ሲጫወትና ዘንድሮ ለሊቨርፑል ሲጫወት ሌሎቹ መስፈርቶች ላይ ጥሩ ሆኖ። አሁን እንደተባለው አሲስት እና ጎል ብቻ የቀረው ጉብዝና አለው ወይ ብለን ስንል ይህንን ማነጻጸር እንችላለን። ለምሳሌ ጎል በማግባት እና አሲስት በማድረግ ያው ዘንድሮ ለሊቨርፑል ዜሮ ዜሮ ነው። ምንም አሲስት አላደረገም። ምንም ለጎል የሚሆን ኳስ አልሰጠም። ባለፈው የውድድር ዓመት ግን ሀያ ሁለት የጎል ተሳትፎ ነበረው፣ አስሩን በማግባት አስራ ሁለት ለጎል የሚሆኑ ኳሶችን በመስጠት። እነዚህን እንተዋቸው፣ ምክንያቱም ዘንድሮ ይህንን አላደረገም። ይህንን ያላደረገው እድለቢስ ስለሆነ ነው ስላሉ አሰልጣኙ በሌሎቹ መመዘኛዎች ስንል በጎል ፕላስ አሲስት በአንድ ጨዋታ ፍሎሪየን ቪርትዝ ዜሮ ነጥብ ስምንት አራት ነው። አንድ ላይ ለመድረስ በጣም ጥቂት የቀረው ነው። ዘንድሮ ግን ምንም የለውም። የግብ ሙከራዎችን ማድረግ ስንል ቢያለፈው የውድድር አመት ቢያንስ በዘጠና ደቂቃ ሶስት የግብ ሙከራዎችን የሚያደርግ ተጫዋች ነበረ። አሁን ለሊቨርፑል ግን አንድ ነጥብ ሰባት የግብ ሙከራ ብቻ ነው ፐርጌም እያደረገ የሚገኘው። የፍሎሪየን ቪርትዝን ኤክስጂ ብንወስድ ዜሮ ነጥብ ሶስት ስድስት ነው ባለፈው የውድድር አመት። አሁን ግን ዜሮ ነጥብ ሁለት ነው። በዚህም ደግሞ ያንሳል። በሚፈጥራቸው የግብ እድሎችም ያንሳል። በሚነካቸው ኳሶች ብዛት ለምሳሌ በዘጠና ደቂቃ 87 አካባቢ ኳሶችን ይነካ የነበረው ተጫዋች አሁን የሚነካው 63 ያህል ኳሶችን ብቻ ነው። በተቃራኒ የግብ ክልል ውስጥ ምን ያህል ኳስ ይነካል? 6 ነጥብ 2 ነው አምና የነበረው ጉብዝናው አሁን 4 ነጥብ 8 ወደሚል ዝቅ ብሏል። ሰክሰስፉል የሆኑ ድሪብሎቹን ብንወስድ 3 ነጥብ አንድ ነው በዘጠና ደቂቃ ያደርግ የነበረው አሁን ግን ወደ አንድ ነጥብ አንድ ዝቅ ብሏል። በሁሉም ነገር ነው ፍሎሬን ቬርስ ያነሰው። ይሄ ምናልባት ሊጉን ባለመላመድ የቡድን ጓደኞቹ አዲስነት፣ የአሰልጣኝ አርነ ስሎት አጨዋወት የፈጠራቸው ተጽዕኖዎች ሊሆኑ ይችላሉ እንጂ ከዕድለቢስነት ጋር ብቻ ልናያይዘው የሚገባ አይደለም። ከፍሎሬን ቬርስ የሚጠበቀው በጣም ብዙ ነው። የተገኘው ደግሞ አንሷል ብለው እሱ ላይ ቅሬታቸውን የሚያነሱ ሰዎች ትክክል ናቸው። ማስረጃም ማቅረብ ይችላሉ። ደግሞ ወደ ሌላኛው ጉዳይ ስንሄድ ብሩኖ ፈርናንዴዝን እናገኛለን። ብሩኖ ፈርናንዴዝ እንግዲህ በዘንድሮ የውድድር ዓመት ማንቸስተር ዩናይትድ በተለያዩ ጨዋታዎች ላይ ፍጹም ቅጣት ምቶችን አግኝቶ ያውቃል። እነዚህ ማንቸስተር ዩናይትድ ያገኛቸው ፍጹም ቅጣት ምቶች በብሩኖ ፈርናንዴዝ ባክነዋል። ሁለቱ ለምሳሌ ከፉልሃም ጋራ እንደዚሁም ደግሞ ከብሬንትፎርድ ወይም በርንሌ ጋራ በተደረጉ ጨዋታዎች ስቷቸዋል ኳሶችን። እነዚህ የብሩኖ ፈርናንዴዝ በተደጋጋሚ ፍጹም ቅጣት ምቶችን መጠቀም አለመቻልን ተከትሎ ይህ ልጅ ለምን ሪጎሬ መምታት አይተውም፣ ሌሎች ተጫዋቾች ፍጹም ቅጣት ምት የመምታት እድሉን ለምን አይወስዱም የሚል ጥያቄ እየተነሳ ነበረ። እመኑኝ ዛሬም ማንቸስተር ዩናይትድ ከሊቨርፑል ጋር በሚያደርገው ጨዋታ ተገብቶት ፍጹም ቅጣት ምት የሚሰጠው ከሆነ ለማንቸስተር ዩናይትድ ሪጎሪዮን የሚመታው ብሩኖ ፈርናንዴዝ ነው ብሎ አረጋግጦ ተናግሯል ሩበን አሞሪም። ምክንያቱም ማየት ያለባቸው ዘንድሮ ሶስት መቶ ሁለቱን ሳተ የሚለውን ብቻ አይደለም። አጠቃላይ ሪከርዱን ውሰዱና እናይሁት። ወደ ሰማንያ ሰባት በመቶ የፍጹም ቅጣት ምት ኳሶችን ወደ ጎልነት የመቀየር አቅም አለው እንደዚሁም ደግሞ በብሔራዊ ቡድንም ደረጃ ያው ክርስቲያኖ ሮናልዶ ስለሚመታ ነው እንጂ አሞሪምም ከመጣ በኋላ ያሉት ሪከርዶች በጣም ጥሩ የሚባሉ ናቸው። ስለዚህ ሁለት ሪጎሪዎችን ስለሳተ የመምታት ኃላፊነቱን ከእሱ ላይ የምነጥቅበት ምንም ምክንያት የለም። ደግሞ ከምንም በላይ የሚያስደሰተው በእያንዳንዱ የልምምድ ፕሮግራማችን ላይ የተሻለ የፍጹም ቅጣት ምት የማስቆጠር አቅም ላይ ለመገኘት ብሩኖ ፈርናንዴዝ ራሱን በደንብ በደንብ የሚያለፋ ተጫዋች ነው። ስለዚህ ድጋፌ አለ ለው ምንም ምንም ከእሱ ኃላፊነቱን የሚያስወስድ ምክንያት የለም ይላል። ይሄ ሩበን አሞሪም ለብሩኖ ፈርናንዴዝ የሰጠው የድጋፍ አስተያየት ነው። ወደ ሴኒ ላሜንስ እንሄድ። ሴኒ ላሜንስ ከሰንደርላንድ ጋር በተደረገው ጨዋታ ያሳየው እንቅስቃሴ ተወዶለታል። ማንቸስተር ዩናይትድ ከግብ ጠባቂ ጋር በተያዘ ብዙ የተጎዳ ብዙ የተሰቃየ አሁን ግን ሊክሰው ያለ ይመስላል ሊክሰው ያለ ይመስላል የምንልበት ዋነኛው ምክንያት የሰንደርላንድ ፐርፎርማንሱ አሪፍ ስለነበረ ብቻ አይደለም። እሱ አንድ ምክንያት ነው። ህይወት በጣም ጥሩ ነበረ የሰንደርላንድ ፐርፎርማንሱ ላይ የቀደሙት የማንቸስተር ዩናይትድ ግብ ጠባቂዎች አልታይ እና አንድሬ ኦናና በተደጋጋሚ ይቸገሩባቸው የነበሩት ነገሮች ላይ ሱጉብዝናውን አሳይተዋል ቡድን ሲመራ ከፊቱ ካሉ ተከላካይ ተጫዋቾች ጋር የነበረው ተግባቦት ምናምን እነዚህ ሁሉ በጣም ተወደዋል ደግሞም የምርም ለመውደድ የሚያበቁ ናቸው ያዳናቸው ኳሶች አሉ ባለፈው ስንናገር እንደነበረው ግራኒት ዣካ የመታው መጨረሻ ላይ ያዳናቸው በጣም ተደጋጋሚ የሚባሉ ኳሶች ኳሶች አሉ። የአየር ላይ ኳሶችን ማሸነፍም ላይ ሴኒ ላሜንስ በጣም እጅግ በጣም ጥሩ ነው። ለዚህ ነው የዩናይትድ ደጋፊዎች ገና እሱ እንደሚሰለፍ ካወቁበት ጊዜ አንስቶ የሚያደርጋቸውን ጥሩ ነገሮች በሙሉ በተለየ ድጋፍ ሲያጅቡለት የነበረው። አትሸውደን እባክህ ፒተር ሽማይክል ነህ እስከ ማለት ደረጃ ደርሰዋል። ይሄንን ግብ ጠባቂ እንግዲህ በዛሬውም ጨዋታ ላይ የምናየው ይሆናል። ሴኒ ላሜንስ የመጀመሪያ ተሰላፊ ሆኖ ወደ ሜዳ ይገባል። በሊቨርፑል በኩል በጣም ጠንካራ የሚባሉ አጥቂዎች አሉ። እሱም ደግሞ የእውነት ለመናገር አቅሙን በሚገባ ለማሳየት ይህንን አጋጣሚ እንዲጠቀምበት አድርጎ እየተዘጋጀ መሆኑን ሰምተናል። ይሄ ነው አንዱ ሴኒ ላሜንስን የማንቸስተር ዩናይትድ ደጋፊዎች እንዲወዱት ምክንያት ይሆናል ብለን የምናስበው። ሴኒ ላሜንስን ለማንቸስተር ዩናይትድ እስካሁን ድረስ አንድ ጨዋታ ነው የተጫወተው። ነገር ግን በልምምድ ቦታ ላይ ያሳያቸው ነገሮች በሙሉ የመወደዱ ምክንያት የመፈለጉ ወይም እንዲተማመኑበት በማድረግ ረገድ በደንብ አድርገው ረድቶታል። አንድ ሶስት ነገሮችን እናንሳ ስለ ሴኒ ላሜንስ። የመጀመሪያው ነገር ወርክ ኤቲክ ነው፣ ወይም የስራ ትጋት ብለን የምንጠራው ነው። ይሄ የስራ ትጋት ኦናና ላይ ይታይ ነበረ ወይ? ይሄ የስራ ትጋት በተወሰነ ደረጃ አልታይ ይሻላል፣ ነገር ግን አልታይም። ኦናናም ከነበራቸው ትጋት በላይ ሴኒ ላሜንስ ራሱን በደንብ በደንብ በሚያስደነግጥ መንገድ የሚያተጋ ተጫዋች ነው። ሰርቶ አይጠግብም ይሉታል። ልምምድ ፕሮግራሞች ላይ ይገኛል። ኤርሊ ነው የሚመጣው። ልምምድ ፕሮግራሞቹን ኤርሊ የመምጣቱን ያህል ደግሞ በጣም ዘግይቶ የልምምድ ቦታውን ለቀው ከሚሄዱት ተጫዋቾች መካከል አንደኛው ሴኒ ላሜንስ ነው። ይህንን ከዚህ በፊት ስንነግራችሁ ነበረ። ሁለተኛው ጉድለቱን በሚገባ ያውቀዋል። ምንድን ነው የጎደለው ነገር? ምንድን ነው የሚፈለገው ነገር? የሚፈለገውን ግን እኔ የጎደለኝን ነገር እንዴት ሞልቼ ልቅረብ ብሎ ራሱን በሚገባ ያስጨንቃል። የእውነት ለመናገር ይህንን ስንል ለምሳሌውን ማለታችን ነው። የልምምድ ፕሮግራሞች ላይ እንደ ግብ ጠባቂ የራሱን የልምምድ ፕሮግራም ቶሎ ቶሎ ይሸፍንና መስራት የሚገባውን ነገር በሙሉ ይሰራና ለአሰልጣኞቹ ነግሮ በሱ ጥያቄ መሰረት እንደ አውትፊልድ ፕሌየር ደግሞ ልምምድ ይሰራል። ይሄ ለግብ ጠባቂዎች የተለመደ ነገር አይደለም። ሴኔ ላሜንስ ግን እየጎተ ጎተ አሁን እንደ ተጫዋች ሊሆን እንደ በረኛ ይቅርና ደግሞ እንደ ተጫዋች ልሁን ይላል። ይህንን የሚያደርግበት ምክንያት ምንድን ነው? በእግሩ የመጠቀም አቅሙ እንዲሻሻልለት ነው። ፓስ ያደርግ ወደ ጎን አጠገቡ ላሉ ተጫዋቾች ለፉልባኮቹ ሊሆን ይችላል ይችላል ለዊንግ ባኮቹ ሊሆን ይችላል፣ ለሴንተር ባኮቹ ሊሆን ይችላል። በረጅም በሚያሻግርበት ጊዜ የዲስትሪቢሽን ኳሊቲውን ከፍ የሚያደርግለት እንደ አውትፊልድ ፕሌየር ራሱን በሚገባ ሲያዘጋጅ ነው፣ የፓሲንግ ኳሊቲው የተሻለ እና አሪፍ እየሆነ የሚመጣው። ይህንን ስለተረዳ በልምምድ ቦታዎች ላይ እንደ ተጫዋችም ደግሞ አዘጋጁኝ አግዙኝ ብሎ እዛ ላይ በደንብ አድርጎ ይለፋል። ይሄ አያስደስትም የእውነት ለመናገር በጣም እጅግ በጣም ነው የሚያስደስተው ምክንያቱም ማንቸስተር ዩናይትድን መወከል ማለት እንደዚህ ባለ መልፋት እንደዚህ ባለ ራስን በሚገባ ማዘጋጀት ውስጥ ሊከናወን የሚገባው ኃላፊነት ነው። ትልቅ ኃላፊነት ነው የዩናይትድ ግብ ጠባቂ መሆን። ስለዚህ እዚህ ኃላፊነት ላይ ላለማጉደል እንዲህ ያለ ዝግጅት እጅግ በጣም ወሳኝ ነው። ለምሳሌ ብለው የተናገሩትን ነገር እንናገር። ይሄንን ልጅ ብትወዱት አይገርመኝም ከዚህ በላይ የበለጠ ቢሳካለት ምንም አይነት የመደነቅ ስሜት በውስጤ አይፈጠርም የሚሉ የእሱ አሰልጣኝ ሆነው የሰሩ ሰው የሚመሰክሩት ነገር አለን። ለምሳሌ ቤት ውስጥ ቁጭ የልምምድ ፕሮግራሙን ጨርሶ መጥቶ ቤት ቁጭ ብሎ ወይ ቴሌቪዥን እያየ ወይ መጽሐፍ እያነበበ ወይ በሆነ ነገር ራሱን እያዝናና ድንገት ይነሳል። ምን ነው ወዴት ነው ሲሉት፣ አይ ቤት ቁጭ ከማል ለምን ሄጄ በዚህ በዚህ ጉዳይ ላይ አልሰራም ይላል። እንደገና ራሱን የማዘጋጀት ልምምድ የመስራት የግል ማለት ነው። የአሰልጣኙ ፕሮግራም አልቋል። ከአሰልጣኞቹ ከቡድን ጓደኞቹ ጋር የሚሰራቸው ነገሮች በሙሉ ተጠናቀዋል። ግን ራሱ ላይ ዲማንድ ያደርጋል። ይህንን ነገር ሰርቼ ማደር አለብኝ፣ ይህንን ነገር መሸፈን አለብኝ፣ እዚህ ላይ እኮ ትንሽ ብሰራ ብሎ ለራሱ ጥያቄ ያቀርባል። አንድ ወቅት ላይ እንዲሆነ አሉ አሰልጣኙ እስከ ምሽት አራት ሰዓት ድረስ አመሹ። እዛው ቢሮቸው አካባቢ ቢሮቸው የልምምድ መስሪያ ስፍራው ላይ ነው የሚገኘው እና መስራት ያለባቸው ማከናወን ያለባቸው ጉዳይ ስላለ እስከ ምሽት አራት ሰዓት ድረስ ቆዩ። ተጫዋቾቹ ልምምዳቸውን ሰርተው ወደየቤቶቻቸው ሄደው ነገር አለሙ በሙሉ አልቆ ሰውየው ናቸው አምሽተው እየሰሩ የሚገኙት አሰልጣኝ። ከዛ ድንገት አራት ሰዓት ላይ የጂምናዚየሙ ምሽት አራት ሰዓት ላይ የጂምናዚየሙ መብራት በራ። ምንድን ነው የሆነ ያለው ብለው ሲያጣሩ ሴኒ ላሜንስ ነው እቤት ቁጭ ከምል ብዬ ይህንን ይህንን ነገር ልስራ ብዬ መጥቼ ነው አላሉ። ይህንን አይነት ራስን የማዘጋጀት ቁርጠኝነት ሁሉም ስኬት በልፋት እንደሚመጣ ማመን ፕሮፌሽናሊ መስራት በዚህ ዕድሜው ሴኒ ላሜንስ በጣም በተደጋጋሚ ያደረገው ነገር ነው። ስለዚህ በማንቸስተር ዩናይትድ፣ በቤልጅየም ብሔራዊ ቡድን ይሄ ግብ ጠባቂ ተሳክቶለት ባይ የልፋቱ ውጤት እንደሆነ ምስክር ሆናለሁ እንጂ አልገረምም አልደነቅም ብሏል። እንዲህ ያለውን ትጉ ግብ ጠባቂ ነው ማንቸስተር ዩናይትድ የራሱ ያደረገው። እንደ ሰው ሊሳሳት ይችላል፣ ጎሎች ሊገቡበት ይችላሉ። ግን ደግሞ ራስን ከማዘጋጀት አንጻር ምንም አያጎድልምና ዩናይትድ በበረኛ ሊካዝ ይመስለኛል። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን ጨዋታው አሪፍ እንዲሆንላችሁ ለሁላችሁም እንመኛለን። ጨዋታው ካለቀ በኋላ ደግሞ የወዲያው ምልከታችንን ይዘን ዳግም ወደ እናንተ እንመጣለን። ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች ማጋራታችሁንም አትርሱ። ላይክ ማድረግም ከወደዳችሁት ከእናንተ የምንጠብቀው ነገር ነው። ጨዋታውን ማን ያሸንፋል? በልዩ ግምት ሐሳባችሁን ኮመን ሴክሽኑ ላይ ማስቀመጥ ትችላላችሁ። ማበረታቻ ሽልማቶች ወደ እናንተ ይደርሳሉ። ሰላም ለእናንተ ይሁን። ኢትዮጵያ ለዘለ አለም ትኖር። 2010